ኦሕዴድ የፌዴራል የአመራር ስልጣንን የሚፈልገው ሰርቆ ኦሮሚያን ሀብታም ለማድረግ አይደለም ሲሉ አቶ ለማ መገርሳ ተናገሩ። የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ ዶክተር አብይ አህመድ የኦሕዴድ ሊቀመንበር መሆናቸውን በማስመልከት በሰጡት መግለጫ እንዳሉት የድርጅታቸው አመራሮች በፌዴራል ደረጃ ስልጣን የሚይዙት የእኩልነት ስርዓት ለማምጣትና ብሔር ብሔረሰቦችን ለማገልገል ነው። ብርታየት ግርማይ የኦሮሚያው ፕሬዝደንት አቶ ለማ መገርሳ እንዳሉት ከኦህዴድ ተመርጦ ወደ ፌዴራል ስልጣን የሚሄድ ሰው ለኦሮሚያ ክልል የተለየ የኢኮኖሚ ተጠቃሚነት እንዲያመጣ አይጠበቅም። ኦህዴድ የፌዴራል ስልጣንን የሚፈልገው ፍትሐዊና የእኩልነት ስርዓትን ለማምጣት ነው። እናም ኦህዴድ የፌዴራል ስልጣኑን የሚፈልገው ሰርቆ ኦሮሚያን ሀብታም ለማድረግ አይደለም ብለዋል አቶ ለማ መገርሳ። ከኦሮሚያ ክልል ለፌዴራል የሚመረጠው ሰው ለብሔር ብሔረሰቦች ዋስትና መሆን ይኖርበታል። ይህንን ማሳካትም ለኦሮሚያ ሕዝብ ኩራት ነው ብለዋል። ይህም ሲባል ግን የኦሮሞ ሕዝብ መብትና ጥቅም ማስጠበቅ እንደሚገባም ነው የተናገሩት። በዚህም መሰረት የኦሮሚያ ክልል አበይት ጉዳዮችን እያከናወነ ነው ሲሉም አክለዋል። ስለዚህ በኦህዴድ ውስጥ የስልጣን ማስተካከያ በማድረግ አዲስ ሽግሽግ እውን ሆኗል ብለዋል። እናም ማንየት ቦታ ቢሰራ ብለን መመዘኛዎችን በማጤን አቅጣጫ ተቀምጦ ዶክተር አብይ አህመድ የኦህዴድ ሊቀመንበር ሆነዋል ነው ያሉት አቶ ለማ መገርሳ። እርሳቸውን በተመለከተ ግን እኔ በኦሮሚያ ውስጥ የጀመርኩትን ስራ መጨረስ አለብኝ፣ ወደፊት አስፈላጊ በሚሆን ጊዜ በፌዴራል ደረጃ እድሉን ሳገኝ ሀገሬን አገለግላለሁ ሲሉ ገልጸዋል። ሕዝቡ ለሰጣቸው ፍቅርና አመኔታም ምስጋናቸውን አቅርበዋል።